የግብርና ሴክተሩን ሽግግር ለማሳለጥና ቀጣይነቱን ለማረጋገጥ የህብረት ስራ ማህበራት ሚና የጎላ መሆኑ ተገለጸ። ሁለተኛው ክልል አቀፍ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም የህብረት ስራ ሚና ለዜጎች ብልጽግና በሚል መሪ ሐሳብ ከሰኔ 6 እስከ ሰኔ 9 2017 ዓመተ ምህረት በሆሳና ከተማ እንደሚካሄድ የክልሉ ህብረት ስራ ልማት ኤጀንሲ ገለጸ። ሁለተኛውን ክልል አቀፍ የህብረት ስራ ኤግዚቢሽን ባዛር እና ሲምፖዚየም ዝግጅት አስመልክቶ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክል ክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር እና የክልሉ ህብረት ስራ ልማት ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ ጋዜጣዊ መግለጫ የሰጡ ሲሆን ሙሉ ጋዜጣዊ መግለጫው እንደሚከተለው ይቀርባል። ዛሬ እንግዲህ የሚኖረን ጋዜጣዊ መግለጫ የሁለተኛው ክልል አቀፍ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም 2017 በማዕከላዊ ኢትዮጵያ በሆሳና ከተማ ከሰኔ ስድስት እስከ ዘጠኝ በታላቅ ድምቀት ይካሄዳል። እንግዲህ የዘንድሮ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም መሪ ቃሉ የህብረት ስራ ሚና ለዜጎች ብልጽግና በሚል መሪ ቃል ነው። ይህ ኤግዚቢሽንና ባዛር እና ሲምፖዚየም የሚካሄደው እንግዲህ በዚህ ኤግዚቢሽንና ባዛር የአጠቃላይ የህብረት ስራ ማህበራት ምርታቸውን፣ አገልግሎታቸውና አጠቃላይ የኅብረት ሥራ ማኅበራት የሚስሩትን ስራ በሲምፖዚየም መልክ የሚቀርብበት ሲሆን ሁለተኛው እንግዲህ በኤግዚቢሽንና ባዛሩ የኅብረት ሥራ ማኅበራት በክልሉ ያሉ የግብርና ምርቶችን በተለይ ግብርና ክልላችን የዘርፈ ብዙ ጸጋ ባለቤት ነው። የግብርና ምርት አንጻር እነኚህ ጸጋዎች በተለይም የግብርና አዳዲስ ምርቶች ለሸማቹ ህብረተሰብ በተመጣጣኝ ዋጋ በጥራት የህብረት ስራ ማህበራት አቅርበው አምራቸውን ከሸማች ጋር በቀጥታ የሚያስተሳስሩበት ነው። እንግዲህ ይሄ ሲደረግ በአጠቃላይ የህብረት ስራ ሚናንም ጭምር ህብረተሰቡ እንዲገነዘብ የሚደረግበትም ኤግዚቢሽንና ባዛርና ሲምፖዚየም ነው። እንግዲህ ህብረት ስራ ማህበራት ተልኳቸው ምንድን ነው ብለን ስንወስድ የህብረት ስራ ማህበራት ሚና እጅግ ዘርፈ ብዙ ነው። በሀገራችንም በክልላችንም በየደረጃው የህብረት ስራ ማህበራት ሚና በተለይ ከግብርና ሴክተር አንጻር ህብረት ስራ የግብርና ሴክተርን ሽግግር ለማምጣት ቁልፍ ሚና አላቸው። ህብረት ስራ ማህበራት የግብርና ሴክተሩን ዝማኔ ቀጣይነት በማረጋገጥ የህብረት ስራ ሽግግር በማምጣት ረገድ እጅግ የማይተካ ቁልፍ ሚና አላቸው። ዓላማቸውም ዋናው ጉዳይ ግብርናን ማዘመን፣ ምርትና ምርታማነትን ማሳደግ፣ የግብይት ስርዓቱን ፍታዊ ጤናማ እንዲሆን ማድረግ፣ አምራቹን ከሸማቹ ጋር በቀጥታ ትስስር በመፍጠር አምራቹም ለተመረቱ ምርቶች ፍታዊ የገበያ ዋጋ እንዲያገኝ ማስቻል ሸማቸው ህብረተሰብ ደግሞ የግብርና ምርትን በጥራት እና በሰጣኝ ዋጋን እንዲያገኝ በማስቻል እርካታን በሁለቱም ወገኖች እርካታን መፍጠር ነው። ተደምሮ ሲወሰድ ህብረት ስራ ማህበራት የህዝብ ተጠቃሚነትን በማረጋገጥ ረገድ ሚናቸው ትልቅና ዘርፈ ብዙ ነው። ይሄ በዚህ ኤግዚቢሽንና ባዛርም እነኚህ ጉዳዮች በትክክል ጎልተው የሚወጡበት ትምህርት የሚሰጥበት ትምህርትም የሚወሰድበት መድረክ ይሆናል ተብሎ ይጠበቃል። እንግዲህ የኅብረት ሥራ ማኅበራት ሚና ከግብርና ሴክተሩ ዝማኔ አንጻር ተልኳቸው ምንድን ነው ስንል ትልቁ ተልኳቸው አንደኛ፣ የግብርና ግብዓት አቅርቦትና ስርጭትን ማሳለጥ ነው። ሁለተኛ፣ ለተመረተው ምርት ባጠረ የግብይት ሰንሰለት ውስጥ አምራቹን ከሸማቹ ጋራ በቀጥታ ማስተሳሰር ነው። ይህም በማድረግ የሁለቱንም ወገኖች ጥቅም ማረጋገጥ ነው። ሶስተኛው የግብርና ምርቶች ኅብረት ሥራ ማኅበራት እንግዲህ ያርሶ አደሩን የመደራደር አቅም በማሳደግ አምራቹ ከሸማቹ ጋር ቀጥታ ከማሳሰር ባሻገር በግብርና ምርቶችን በጥሬው ገበያ ወስዶ ከመሸጥ በእሴት ሰንሰለት በተለይም እሴት ጭመራ ላይ ለምሳሌ ወተትን በወተት ላይ እሴት ጨምሮ ወተትና የወተት ተዋጽኦችን ህብረተሰቡ ማግኘት እንዲችል ማስቻል፣ ፍራፍሬ ምርቶች ላይ ሴት ጨምሮ ለአምራቹ በተሻለ ገበያ እንዲያገኝ ገቢ እንዲያገኝ ማስቻል ሲሆን ሌላው እንግዲህ ኢኮኖሚው ከሚፈጥረው ሀብት ቁጠባን ማበረታታት ነው። ቁጠባና ኢንቨስትመንትን ማበረታታት፣ በዚህም ለብዙ ዜጎች፣ ለወጣቶች፣ ለሴቶች የስራ እድል መፍጠር አለፍ ሲልም እንግዲህ የህብረት ስራ ተልኮን ስንወስድ የህብረት ስራ ማህበራት የዴሞክራሲ ተቋሞች ናቸው። ዜጎች የዴሞክራሲ ልምምድ የሚያካሂዱባቸው ተቋሞች ናቸው። የዴሞክራሲ ልምምድ ለሁሉም ዜጋ በሚባል ደረጃ መምረጥን፣ መመረጥን በትክክል ልምምድ የሚያካሂዱባቸው ተቋሞች ናቸው። ሌላው እንግዲህ የኅብረት ሥራ ማኅበራት ተልዕኮ የአጠቃላይ የኤክስቴንሽን አገልግሎት አምራቹን ከሸማቹ ጋር በማገናኘት የኤክስቴንሽን አገልግሎት ጭምር መስጠት በከተሞች የሚታየውን የኑሮ ውድነት በማቃለልም ሚናቸው ዘርፈ ብዙ ነው። ለዜጎች እንግዲህ በተደራጀ መንገድ የቤት አገልግሎት፣ የማህበራዊ አገልግሎት፣ የዘላቂ ልማት ስራዎች ውጤታማነት ማነት ስራ መስራት ተልእኮቻቸው ሲሆኑ ተደምሮ ሲወሰድ ዘላቂ ልማትን ማረጋገጥ ዘላቂ እድገትን ማረጋገጥ ትውልድ ተሻጋሪ ስራን መስራት የህብረት ስራ ዋነኛው ተልእኮ ነው። ድምር ውጤቱን ስንወስድ የህብረት ስራ ሚና ከገበያ በላይ ነው። ምናልባት ህብረት ስራ ማህበራት ብዙዎች ስራቸው ገበያ፣ ኑሮ ውድነት ሲመጣ ገበያ ማረጋጋት ነው ብለው ሊወስዱ ይችላሉ። ህብረት ስራ ማህበራት ስራቸው ከጫፍ እስከ ጫፍ ነው። ከግብአት እስከ ገበታ ያለን ስራ በተሳለጠ በተጣጣመ ሁኔታ መስራት ሲሆን ድምር ውጤቱ የዜጎችን እርካታ ማረጋገጥና ተጠቃሚነታቸውን ከፍ ማድረግ ሲሆን እንግዲህ አጠቃላይ ደምረን ስንወስደው የህብረት ስራ ሚና ከገበያ በላይ ነው ብሎ መውሰድ ይቻላል። እና አሁን በምናካሄደውም የሁለተኛው ክልል አቀፍ የህብረት ስራ ኤግዚቢሽን ባዛርና ሲምፖዚየም 2017 እንግዲህ የህብረት ስራ ሚና ለዜጎች ብልጽግና በሚል መሪ ቃል ሲካሄድ መሰረታዊ መነሻው አሁን ያነሳቸው ያነሳዋቸው በተለይ የክልላችን ብሎም የሀገራችን የኢኮኖሚ መሰረቱ ሞተሩ ግብርና ነው። ግብርናው ደግሞ ይሄ ሞተር በትክክል ሊሰራ የሚችለው የሞተሩ አንቀሳቃሽ ኃይሎች ህብረት ስራ ማህበራት ናቸው። ምንድን ነው የሚያንቀሳቅሱ ሲባል ቴክኖሎጂ ከማቅረብ እስከ ገበያ ምርቱን እሴት ጨምረው እስከ ገበታ ድረስ ያለውን የሴት ሰንሰለት ተከትለው መስራት እንግዲህ ይሄ ሞተር ጤናማ ሆኖ እንዲንቀሳቀስ ማድረግ በቻል ማለት የኢኮኖሚ እድገታችን እንዲፋጠን እንዲሳለጥ፣ የዜጎች ፍትሐዊ ተጠቃሚነት እንዲመጣ ማድረግ። ፍትሐዊ ተጠቃሚነት ደግሞ የሚመጣው ተሳትፎ ሲጠናከር ነው። አንደኛው የህብረት ሥራ ማኅበራት ሚና የህብረተሰብን ተሳትፎ ቀጣይነት ማረጋገጥ ስለሆነ እንግዲህ የዚህ ድምር ውጤት የህብረት ስራ ማህበራት እንግዲህ ለዜጎች ብልጽግና አይተኬ ሚና አላቸው። ድርሻቸውም ከፍ ያለ ነው። በዚህ ኤግዚቢሽንና ባዛርም በእርግጠኝነት በሚባል ደረጃ ይሄንን የህብረት ስራ ማህበራት ለዜጎች ብልጽግና የሚለውን መሪ ቃል ወይም መሪ መልእክት በተግባር የምናይበት ይሆናል ብለን እንጠብቃለን። ስለዚህ ለዚህ እንግዲህ በክላችን ያሉ ህብረት ስራ ማህበራት ሁሉም በሚባል ደረጃ በግብርና ምርት የሚሳተፉ በግብርና ምርትና ምርት ማለት እድገት የሚሳተፉ ህብረት ስራ ማህበራት ምርቶቻቸውን በማቅረብ ለሸማቹ ህብረተሰብ የመሸጥ ምርቶቻቸውን የማስተዋወቅ የግብርና ምርት ከሚያቀነባብሩ ኢንዱስትሪዎች ጋራ የገበያ ትስስር የመፍጠር ከአምራች ኢንዱስትሪዎች ጋር ደግሞ በተለይ የግብርና ምርትን ከማኒፋክቸሪንግ ኢንዱስትሪ ጋራ ቀጥተኛ የሆነ የገበያ ትስስር ፈጥረው ይሄ አሁን መንግስታችን ባመቻቸው እድል ሽጦ የማምረት ሽጦ የማምረት ተግባርን አንዱ የሚያሳልጡበት መድረክ እንደሚሆን ይጠበቃልና በተለይ ኢንዱስትሪያሊስቶች በግብርና ምርት በማቀነባበር ላይ የተሰማሩ አካላት በዚህ ኤግዚቢሽንና ባዛር ቢሳተፉ ህብረት ስራ ማህበራት ጋራ ሰፊ ስራ ሊሰሩ የሚችሉባቸው እድሎች አሉ። የግብርና ቴክኖሎጂ አቅራቢዎች፣ የመካናይዜሽን አገልግሎት የሚሰጡ አካላት ከህብረተስራ ማህበራት ጋር ቢሰሩ እነሱም ተጠቃሚ ይሆናሉ። ህብረተሰቡንም መጥቀም የሚችሉበት የድርሻቸውን ማበረከት የሚችሉበትን እድል ይፈጥራሉ። እና እንግዲህ የግብርና ግብርና የኢኮኖሚያችን ሞተር ነው ካልን ሞተሩ ደግሞ በቴክኖሎጂ ታገዘ መሆን አለበት። ቴክኖሎጂ አቅርቦቱ ደግሞ በአጠሬ ሴት ሰንሰለት በህብረት ሥራ ማኅበራት ወደ መላው ተጠቃሚ ህብረተሰብ የሚደርስ ስለሆነ ይህን ሞተር ከሚያንቀሳቀሱ ኃይሎች ጋር አብሮ መስራት ማለት ዘላቂ ተጠቃሚነትን ፍትሃዊ ተጠቃሚነትን የማረጋገጥ ጉዳይ ስለሆነ በዚህ ለመሳተፍ የሚፈልጉ ሁሉ እንግዲህ የኤግዚቢሽንና ባዛሩ ሆሳና ላይ በታላቅ ድምቀት የክልሉ ከፍተኛ አመራሮች፣ የዞን የወረዳ አመራሮች፣ የህብረት ስራ ቤተሰቦች፣ የህብረት ስራ አመራሮች በተገኙበት ሰኔ ስድስት በሆሳና ከተማ የሚከፈት በመሆኑ በዚህ ቆይታ ጊዜ ሁሉም በክላችን ያሉ ከክላችን ውጭ ያሉ በተለይ በግብርና ምርት ማቀነባበር ላይ የተሰማሩ አካላት፣ የግብርና ቴክኖሎጂ አቅራቢ አካላት፣ የሜካኒዜሽን መሳሪያ አቅራቢዎች አካላት መጥተው ቢሳተፉ ይጠቀማሉ፣ እኛንም ይጠቅማሉ። ህብረት ሥራ ማኅበራትን መጥቀም ማለት ሀገርን መጥቀም ነው። ትውልድን መጥቀም ነውእና ለዚህ ሁላቸውም እንድትሳተፉ ታላቅ ጥሪ እናቀርባለን። እንግዲህ ከህብረት ስራ ጋር ስንሰራ ለሰው ነው የምንሰራው፣ ከሰው ነው የምንሰራው። የህብረት ስራ ተልኮ ሰው ተኮር ነው፣ ሰው ተኮር ነው የህብረት ስራ። ስራ ለትውልድ ነው የሚሰራው። ስለዚህ ለትውልድ ለመስራት፣ ከትውልድ ጋር ለመስራት አብረን እንሆን ጥሪያችን ነው። እጅግ ጋር አመሰግናለሁ። ከእኔ የቀረውን የክልሉ የህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ተመስገን ጎዴቦ ዝርዝር ከቁጥሮች ጋር ከምን ጋር የሚገናኙ ጉዳዮችን አቶ ተመስገን ያቀርቡልናል። አመሰግናለሁ። በዚህ ዓመት ያው የምናካሄደው የህብረት ስራ ማህበራት የህብረት ስራ ማህበራት ሚና ለዜጎች ብልጽግና በምል የምናካሄደው የባዛር ነው ኤግዚቢሽን፣ እንዲሁም ሲምፖዘም ነው የምናካሄደው። ከዚህ መነሻ በተለይ ባለፈው አመት ያካሄድ ነው እንደ ክልላችን የመጀመሪያ ዙር ክልሉ አዲስ ከተቋቋመ በኋላ አምና አካሄደናል። አምና ባካሄድ ነው አንዱ የህብረት ስራ ማህበራት ምርትና አገልግሎታቸውን በሚገባ የማስታወቅ ስራ ሰርተናል። አንዱ አላማ የባዛርና ኤግዚቢሽን አላማውም እሱ ስለሆነ የህብረት ስራ ማህበራት ምርትና አገልግሎታቸውን የማስታወቅ እንደዚሁም ገባ ማረጋጋት ስራም ሰርተናል። በተጨማሪም የህብረት ስራ ማህበራት ያላቸው ሚና የዛ ባዛርና ኤግዚቢሽን ብቻ ሳይሆን ዘላቂ የሆነ ትስስር የገባ ትስስር የመፍጠር ስራ በተለይ ቅድም እንደተነሳውም ከኢንዱስትሪ ባለቤቶች አምራችንና ሸማቸውን በማገናኘት ከፍተኛ ርብርብ አድርገን ውጤታማ ስራ ነበር የሰራነው። ይህንን ዘንድሮም ለሁለተኛ ጊዜ በክልላችን የሚካሄደው ባዛርና ኤግዚቢሽን ሁሉም አይነት የግብርና ምርቶች የሚቀርቡበት ግብይት የሚፈጸምበት ነው የሚሆነው። ከዚህም አንፃር በዋናነት ቅድም በዓላማው ደረጃ የተገለጸው እንደጠበቀው ነው፣ ምርትና አገልግሎታቸውን አቅርበው ለሸማቹ የሚያቀርቡበት፣ ሸማቹን አምራቹንና ሸማቹ የሚያስተሳስሩበት፣ ከዛም ውጪ ገባ የማረጋጋት ስራ የምንሰረበት ነው። እንደዚሁም በዛ ባይለቱ ብቻም ሳይሆን ዘላቂ የሆነ የገባ ትስስር የሚፈጠርበት ነው የሚሆነው። እና ከዚህም መነሻ የህብረት ስራ ማህበራት ከሌሎች አቅራቢዎች እና ሻጮች የሚለየው የመጀመሪያው አንዱ የምርት አቅርቦት ነው። ሁለተኛው የምርት ጥራት ነው። የምርት ጥራቱም የተጠበቀ ነው የሚሆነው። ሶስተኛው የፓኬጅ ነው። በተለያየ አይነትና መጠን የምርት ግብርና ምርቶችን ያቀርባሉ። የኢንዱስትሪ ውጤቶች በተመሳሳይ የሚቀርብ ነው የሚሆነው። ከዚህም ማነሻ የህብረት ስራ ማህበራት ምርት ከሌለው የሚለየው ዱካው የሚታወቅ ነው። ምክንያቱም ማን ነው ባለቤቱ የሚለው ከገዢው ከህብረት ስራ ማህበሩ የሸመተ ሸማች ማግኘት ይችላል። ስለዚህ በእነዚህ በአራቱ ምክንያቶች የህብረት ስራ ማህበራት ከሌሎች አቅራቢዎችና ሻጮች ጭምር የሚለይ ነው የሚሆነው። በዚህ ዓመት የሚያቀርቡት ምርቶች በአብዛኛው ሁሉንም የግብርና ምርት አይነቶች በክልሉ የሚመረቱ ከ45 አይነት የሰብል አይነቶች ይቀርባሉ። የሰብል አይነትም የግብርና ውጤቶች ማለት ምርቶች ማለት ነው። የኢንዳስትሪ ውጤቶች በተመሳሳይ ይቀርባሉ። እነሱም ያመርቱትን ማለት ነው እነሱም ያመርቱትን የሚያቀርቡትን የሚያሰራጩትን ይሄ ማለት ራሳቸው ያመርታሉ፣ ያባዛሉ፣ ያሰራጫሉ። እነዚህ ጭምር ይቀርባል። ከሌሎችም ያቀርባሉ። ስለዚህ የኢንዳስትሪ ውጤቶችም ጭምር የሚቀርብ ነው የሚሆነው ከግብርና ምርቶች ቅድም እንዳነሳው ከአርባ አምስት አይነት የግብርና ምርቶች ይቀርባሉ። የኢንዱስትሪ ውጤቶች አሉ። በተለይ የራሳቸው ባለቤት ሆኖ የሚያዘጋጁት ዱቄት አለ። የስንዴ ዱቄት የሚያዘጋጃሉ። በተመሳሳይ ደግሞ የእንስሳትና የእንስሳት ተዋጽኦ፣ ወተት፣ ሌሎችም የሚቀርቡ ነው የሚሆነው ዘይት ይቀርባል። በራሳቸው የሚያመርቱት ነው። ከሌላው አቅራቢ ሳይሆን ከሌላ ቦታ ሳይሆን ራሳቸው የአምራች የሆኑ ዩኒኖች እና ህብረት ስራ ማህበራት ስላሉ ከነሱ የሚቀርብ ነው የሚሆነው። አንዱ እሱ ነው። በድምሩ ከ35 ኩንታል በላይ 3500 ኩንታል በላይ የግብርና ምርት ነው የሚቀርበው ማለት ነው። በዚህም የቅድመ ዝግጅት ስራዎችን አካሂደናል። የሚሳተፉ 30 ህብረት ስራ ማህበራትና ዩኒኖች የሚሳተፉ ነው የሚሆነው ምርትና አገልግሎታቸውን ይዘው የሚቀርቡት ግብይት የሚፈጽሙት ነው የሚሆነው ከዛ በተጨማሪ 160 ሊትር ይቀርባል። ዘይት የራሳቸው ምርት ነው። እንደዚሁም በሌማ ትሩፋት ላይ የሚሰሩት እንሰሳት ተዋጽኦ በተለይ ወተት የተለያየ ምርት አይነቶች አሉ፣ እንቁላል አለ፣ ሌሎችም አይነቶች የግብርና ምርቶች በአጠቃላይ የሚቀርብ ነው የሚሆነው። በዚህም ከግብይቱ ባለፈ ዘላቂ ትስስር 2500 ኩንታል ትስስር ይፈጠራል ብለን ነው የምንጠብቀው። ከዛም ያለፈ በአጠቃላይ በባዛሩ ይጎበኛል ብለን የምንጠብቀው ምንጠብቀው 8000 ሸማች እና ሌሎችም አካላት ቀርበው የ ጉብኝት የሚያደርጉት ነው የሚሆነው። በዚህም ግብይት እንፈጽማለን ብለን የወሰድነው 30 ሚሊዮን ብር ግብይት ይፈጸማል የሚል ነገር ነው ያለኝ። ለዚህ የሚሆነውን ቅድመ ዝግጅት ስራዎች እየሰራን ነው። የባዛሩና ኤግዚቢሽኑ ሆሳና ከተማ ብቻም ሳይሆን ዙሪያ ያሉ ዞኖችም፣ ሌሎች አካባቢዎች፣ ሌሎች ዞኖችም ያሉ አካባቢዎችም ያሉ የንግዱ ማህበረሰብም፣ ሸማቹ ህብረተሰብ ተሳትፎ የባዛሩና ኤግዚቢሽኑ ላይ እንዲሳተፍ ስድስት ከዘጠኝ ነው የምናካሄደው። በአዛርና ኤክዚቢሽኑ የሚቆየው ለአራት ቀን ነው። በዚህ አራት ቀን አካባቢ ያለው ማህበረሰብ ሁሉም እንዲሳተፍ የምል ጥር ለማስተላለፍ ነው። አመሰግናለሁ።